በጉራጌ ዞን ወልቂጤ ከተማ አስተዳደር የነዋሪዎችን የልማት ጥያቄ የሚፈቱ የመንገድ ፕሮጀክቶች ግንባታ እየተከናወነ መሆኑን የከተማ አስተዳደሩ አስታወቀ። በጉራጌ ዞን ወልቂጤ የከተማ አስተዳደር የነዋሪዎችን የልማት ጥያቄ የሚፈቱ የመንገድ ፕሮጀክቶች ግንባታ እየተከናወነ መሆኑን የከተማ አስተዳደሩ አስታውቋል። በከተማዋ ነዋሪዎች የመንገድ መሰረተ ልማት ጥያቄዎች ለበርካታ ዓመታት ሲነሳ ቆይቷል። አምራይት ብርሃኑ ተጨማሪ ያላት በወልቂጤ ከተማ ከዚህ በፊት በነዋሪው ቅሬታ ሲነሳባቸው የቆዩ የመሰረተ ልማት ጥያቄዎች በከተማውና በህብረተሰብ ተሳትፎ ግንባታቸው እየተከናወነ ይገኛል። በከተማው ዋናውን አስፋልት መንገድ ጨምሮ የውስጥ ለውስጥ መንገድ ግንባታዎች እየተከናወኑ መሆናቸውን የገለጹት ነዋሪዎች ምቹ ከተማን ለመፍጠር የሚያስችል ነው ብለዋል። እንደ ከተማ ትልቅ ጥያቄ የነበረበት ከዚህ ቀደም የህብረተሰቡም ጥያቄ ነበረ። አንድ የፌዴራል መንገድ ብቻ ነበር የነበረው። በተለይ በዓላት ሲኖሩ የተለያዩ ኩነቶች ሲኖሩ ይችን አንድ መንገድ ነው እየተጠቀምን የነበረውና በጣም ብዙ መጨናነቆች ለትራፊክ አደጋም እየተጋለጠ የነበረበት አግባብ ነበረ። ማህበረሰቡ መንገዱ መጀመሪያ ላይ በጣም ጠባብ ነው። አሁን ላይ ግን እግዚአብሔር ይመስገን ህዝብን በማይጎዳበት መልክ ሩ መንገዱ ሰፍቶልናል። ይበልጥ ደግሞ ገና ደግሞ አታክልቱ ብዙ ነገር ሲዋብ ደግሞ የበለጠ ነገር ልናገኝ ይችላለን። እና መጀመሪያ ላይ በጣም ጥበት አለው። አንድ መኪና ቆሞ አንድ መኪናን የሚያልፈው በደስተኝነት አልፈም። እና አሁን ደግሞ በጣም የበለጠ ከአንድ አይነት ሁለት ሶስት መኪና ያልፋል። እና እግዚአብሔር ይመስገን በጣም ደስ ይላል። በፊት ገረጋንቲ ነበረ፣ አሁን አስፋልት መሰራቱ በጣም አሪፍ ነው። በአጅም አይበላሽብንም። አስፋልት ሰራም አሪፍ ነው። እንደ በፊቱ አይደለም። አስፋልት ኮሊደር ልማት ራሱን በጀመሩ ለወጣቱ አሪፍ ነው ስራ መስጠር ይሆናል ማለት ነው። የወልቂጤ ከተማ አስተዳደር ከንቲባ ሙራድ ከድር የከተማዋን ገጽታ ለመቀየር ና ለነዋሪው ምቹ ከተማን ለመፍጠር አማራጭ የውስጥ ለውስጥ መንገድ አስፋልት በሶስት ምዕራፍ ተከፋፍሎ እየተገነባ መሆኑን ተናግረዋል። ከሰጎማ ተነስቶ ገብርኤል የሚደርሰው መንገድ በዚህ ዓመት እስከ ሰኔ ድረስ ባለው ጊዜ ለመጨረስ ኮሚትመንት ወስደን ፕሮጀክቶችን በአጭር ጊዜ ጀምሮ በአጭር ጊዜ መጨረስ እንደመሆኑ መጠን እስከ ሰኔ 30 ይህን እናጠናቅቃለን ብለን እቅድ ይዘናል። ኦልሞስት በትክክል እናሳካዋለን አሁን ባለው ፐርፎርማንስ። በከተማው እየተገነቡ የሚገኙ የልማት ስራዎች ሲጠናቀቁ ለነዋሪው ማህበራዊ ና ኢኮኖሚያዊ ፋይዳቸው ከፍተኛ ነው ብለዋል ከንቲባው። እንደሚታወቀው ከቤተ መንግስት አንስቶ እስከ 99 ያለው 56 ኪሎ ሜትር በኢትዮጵያ መንገዶች ባለስልጣን በጀት ተይዞለት አሁን ላይ ወደ ተግበረ ገባንበት ሁኔታ አለ ማለት ነው። ይሄም ሲሆን ምን ይሆናል? አካፋይ ያለው ነው። አንዱ ፓርት ሶስት መኪኖችን ማንቀሳቀስ የሚችል ይሄ ደግሞ በከፍተኛ ሁኔታ ፓርኪንግ አለው፣ ሁለት ደብል መኪኖችን ማሳለፍ የሚችል አንድ አካፋዩ ብቻ ማለት ነው። ይሄ አሁን ላይ የሚታየውን ከፍተኛ መጨናነቅ መቀነስ የሚችል እንደሆነ የሚያመላከት ነው ማለት ነው። ስለዚህ ያ ከመሆኑ ጋር ተያይዞ በሕዝባችን ዘንድ የሚነሳውን ከፍተኛ የመንገድ አማራጭ መንገድ ጥያቄ በአጭር ጊዜ መፍተት የምንችልበትን ሰፊ ስራ እየሰራን ያለንበት ሁኔታ አለ። በወልቂጤ ከተማ እየተገነቡ የሚገኙት የመንገድ መሠረተ ልማቶች ሲጠናቀቁ፣ በፊት ሲፈጠር የነበረውን የትራፊክ መጨናነቅና ስጋት እንደሚቀርፍ ጨምሮ የዘገበው ኢዜአ ነው።